ስለምን ቅድስት ስላሴን በሴት አንቀጽ ቅድስት እያለን እንጠራለን? ቅድስት ስላሴ አንድነታቸውና ሶስትነታቸውስ በምንድን ነው? ይህን ቻናል ሰብስክራይብ በማድረግ ከክርስትናው ድንበር ርቀው ያሉትን ወንድሞቻችንንና እህቶቻችንን እንመልሳቸው። ቪዲዮውንም ላይክ፣ ኮሜንትና ሼር በማድረግ መመልከት ጀምሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በምስጢረ ስላሴ ትምህርት እንደምንረዳው ቅድስት ስላሴ አንድም ሶስትም ናቸው። ስላሴ የሚለው ቃል ሰለሰ፣ ሶስት አደረገ ከሚለው የግዕዝ ግስ የተገኘ ሲሆን ትርጉሙም ሶስትነት ማለት ነው። ቅድስት ስላሴን ስንልም አብ፣ ወልድ፣ መንፈስ ቅዱስ ማለታችን ነው። ቅድስት ስላሴ እያልን የመጥራታችን ምስጢርም ምንድን ነው? አንዲት ሴት ወይም እናት ልጆቿን አልወለደችም ተብላ አትጠረጠርም። ስላሴም ይህንን ዓለም ፈጥረዋል። እናም አልፈጠሩም ተብለው አይጠረጠሩ። አንዲት ሴት በባሪዋ ልጅን ታስገኛለች። ስላሴም ይህንን ዓለም ካለመኖር ወደ መኖር አምጥተው ስለፈጠሩት በሴት አንቀጽ ቅድስት ተብለው ይጠራሉ። አንዲት ሴት አዛኝ ናት። ለታናሹም ይሁን ለታላቁ ትራራለች። ስላሴም እንደዚሁ ለፍጥረት ሁሉ ያዝናሉ፣ ይራራሉ፣ ምሕረትንም ይሰጣሉ። ሊቁ አባ ጊዮርጊስ ዘጋስጫ እንዲህ ይላል፣ ምሕረታችሁ ከልክም በላይ የበዛ በሴት አንቀጽ ቅድስት ተብላችሁ የተጠራችሁ ስላሴ፣ በማለት ያመሰጥራል። ስለዚህ ቅድስት ለምን ተባሉ ቢባል፣ በረከታቸው ርኅራኄያቸውና የቅርባይነታቸው መሆኑን ማወቅ አለብን። አንድም ሴት ልጇ ቢታመምባት አትወድም። ስላሴም አንድም ልጅ በዲያብሎስ እጅ ተይዞ በኃጢአት እንዲታመሙ አይወዱም፣ አይፈቅዱም። በመሆኑም ቅድስት ይባላሉ። አንድም ሴት ልጅ የልጇን ነውር አትጠየፍም። ልጄ ቆሽሿል ተበላሽቷል ብላ ፊቷን አታዞርም። ስላሴም የሰውን በኃጢአት መቆሸሽ ሳይጸየፉ በቸርነታቸው ጎብኝተው ለንስሐ ያደርሱታል። ይህንን የጽድቅ አየር የምንመገመው የአማረውንም ብርሃን የለበስ ነው ስለ ጽድቃችን ሳይሆን በስላሴ ቸርነት ነውእና ስለዚህም ስላሴን በሴት አንቀጽ ቅድስት እንላቸዋለን። አንድም ሴት ልጆቿን ፈጭታ ከግራ ትመግባቸዋለች። ስላሴም እንደዛው ናቸው። በዝናብ አብቅለው በፀሐይ አብስለው ፍጥረታትን ሁሉ ይመግባሉ። ስለዚህ ስላሴ እንደ እናት ሁሉንም ይመግባሉና በሴት አንቀጽ ቅድስት ይባላሉ። በትምህርት ሃይማኖት ስላሴ በቅድምና በፈጣሪነት በስልጣን በመመስገን በክብር በፈቃድ አንድ እግዚአብሔር ሲሆኑ በስም በአካል በግብር ሶስት መሆናቸውን ይገልጻል። ስላሴ በስም ሶስት ናቸው። የቅድስት ሥላሴ የስም ሶስትነት አብ፣ ወልድ፣ መንፈስ ቅዱስ ተብለው መጠራታቸው ነው። አብ በራሱ ስም አብ ይባላል እንጂ ወልድ መንፈስ ቅዱስ አይባልም። ወልድም ወልድ ይባላል እንጂ አብ ወይንም መንፈስ ቅዱስ አይባልም። መንፈስ ቅዱስም መንፈስ ቅዱስ ይባላል እንጂ አብ ወይንም ወልድ አይባልም። ስማቸው ፈጽሞ የማይፈለስ ነውና፣ ከቅዱስ ጴጥሮስ ቀጥሎ በሶስተኝነት በአንጾኪያ ተሽሞ የነበረው ቅዱስ አግናቴዎስ እንዲህ ይላል፣ አብም አብ ነው እንጂ ወልድን መንፈስ ቅዱስንም አይደለም። ወልድም ወልድ ነው እንጂ አብን መንፈስ ቅዱስንም አይደለም። መንፈስ ቅዱስም መንፈስ ቅዱስ ነው እንጂ አብን ወልድን አይደለም። አብ ወልድን መንፈስ ቅዱስንም ወደ መሆን አይለወጥም። ወልድም አብን መንፈስ ቅዱስንም ወደ መሆን አይለወጥም። መንፈስ ቅዱስም አብን ወልድን ወደ መሆን አይለውጥም። በሃይማኖት አበው ዘቅዱስ አግናቴዎስ ምዕራፍ 11። የቅዱስ ስላሴ ስማቸው ከአካላቸው አካላቸው ከስማቸው ሳይቀድም ቅድመ ዓለም የነበረ ስም ነው እንጂ ድህረ ዘመን የተገኘ አይደለም። ቅድምናቸውም ዘመኑን ቢወስነው እንጂ ዘመኑን ቅድምናቸውን አይወስንም እና ስለዚህም ሊቁ ቅዱስ ጎርጎሮስ ገባሬ መንከራት እንዲህ ይለናል። አሁን ደግሞ አብ ወልዶ መንፈስ ቅዱስ እንላለን። ግን አካላት ተቀድመው ተገኝተው እኚህ ስሞች በኋላ የተጠሩባቸው አይደሉም። ሰው ማለት ኋላ የመጣ ስም አይደለም ባህሪው ነው እንጂ። የስላሴ አካላቸው ቀድሞ ስማቸው ከአካላቸው በኋላ የተገኘ አይደለም ጥንት ሳይኖራቸው ዘመን ሳይቀድማቸው የነበሩ ናቸው እንጂ ብሎ ተናግሯል። ሃይማኖት አበው ዘቅዱስ ግርግሩስ ገባሬ መንክራት ምዕራፍ 13 ቁጥር 4 ስላሴ በአካል ሶስት ናቸው። የቅድስት ሥላሴ የአካል ሶስትነታቸው ደግሞ አብ ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። ወልድም ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። መንፈስ ቅዱስም ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። ሊቁ አብሉዲስ ስለ ሥላሴ የአካል ሶስትነት ሲገልጽ፣ ባሕርያቸው በእውነት አንድ ሲሆን በመልክ በአካል ፍጹማን እንደሆኑ ሦስት ገጻት እንደሆኑ በአብ በወልድ በመንፈስ ቅዱስም እናምናለን ብሏል። ሃይማኖት አበው ዘአብሉ ዲስ ምዕራፍ 39 ከቁጥር 3። ሥላሴ በግብር ሶስት ናቸው። የቅድስ ሥላሴ የግብር ሶስትነታቸው ሲተረጎብ የአብ ግብሩ መውለድ ማስረጽ ነው። ወልድን ወልዷል፣ መንፈስ ቅዱስንም ማስረጿል። የወልድ ግብሩ መወለድ ነው፣ ከአብ ተወልዷልና። የመንፈስ ቅዱስን ግብሩ መስረጽ ነው፣ ከአብ ሰርጿልና። አብ ወልድን ቢወልድ መንፈስ ቅዱስንም ቢያሰርጽ እንጂ አይወለድም። ወልድ ቢወለድ እንጂ አይወልድም፣ አይሰርጽም፣ አያሰርጽም። መንፈስ ቅዱስም ቢሰርጽ እንጂ አይወልድም፣ አያሰርጽም። በመሆኑም ቅድስት ስላሴ በዚህ ግብራቸው አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራዜ ተብለው ይጠራሉ። በእርግጥ ሚስጥረ ስላሴን በሚገባ መርምሮ መረዳት ለማንም ቢሆን አይቻሉም። እርሱ ባወቀ ግን ሚስጥረ ስላሴ በሚስጥረ ጥምቀት ተገልጧል። እንግዲህ እምነታችንን በቅድስት ስላሴ ላይ በማድረግ በቀናች ሃይማኖት ልንጸና ይገባል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ገቡር ክቡር። ይቆየን። አሜን።